በእድላችን ላይ ጠላት እንዲቆልፍብን እድል እንሰጣለን፣ በሩን እንከፍትለታለን። ብዙ የተቆለፉ ደጆች አሉ። ብዙ የተዘጉ በሮች አሉ። አልከፍት እያሉ ቢንኳኩ ቢንኳኩ ቢደቁ በጸበል ስፍራ የሚያለቅሱ የተቆለፈባቸው፣ ቤታቸውን ዘግተው አደባባይ እንዳይወጡ አፍረው የሚያለቅሱ የተቆለፈባቸው ማታ የአገሬ ህዝቦች አሉ። ቁልፉን ቅዱስ ሚካኤል ይስጠን። ባህራኖች እዚ ያሉ ባህራን የባህራን እናት ቆማ ስታነባ ስታለቅስ፣ ባህራን ወጣቱ ሲያነባ፣ ባህራን የእድሜ ባለጸጋ ሆኖ አባባ መቆሚያው ላይ የተንቀጠቀጠ ሲያነባ ሲያለቅስ አይተናል። ያ ንባ ከየትም የመጣ አይደለም፣ ከየትም የመጣ አይደለም። ውለታ ነው፣ ውለታ ተውሎበት ሚካኤል ተሰብስቦ ስምነቱ ተጠርትሮ ምስጋና ክሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን የሥራ ኃላፊዎች ከሀገረ ስብከት የተወከላችሁ ክቡራን የዚህ ካቴድራል ሊቃውንተ ቤተክርስቲያን፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት አባላት የተወደዳችሁና የተከበራችሁ የመልአኩ የቅዱስ ሚካኤልን በረከት ፈልጋችሁ ከሩቅም ከቅርብም በዚህ ቅዱስ ቦታ የተሰበሰባችሁ የተገኛችሁ ምዕመናንና ምዕመናት አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ልዑል እግዚአብሔር የሚወዳችሁ ህጻናት፣ በልዑል እግዚአብሔር ስም እንደምን ዋላች እንደምን ዋላችሁ፣ እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ ክብሩን እንድንወርስ የፈቀደልን ሕያው ባህሪ፣ ልዑለ ባህሪ፣ ንጹሐ ባህሪ እግዚአብሔር አምላካችን ክብር ምስጋና ይድረሰው። እንኳን ለመላኩ ለቅዱስ ሚካኤል በዓል በሰላም ጠብቆ አደረሰን አደረሳችሁ። አንድ እግዚአብሔርን አመስግኑ። እንግዲህ ዛሬ እጅግ በጣም የተደራረቡ በዓላት የሚከበሩበት ዕለት ነው። የመጀመሪያውና ዋናው የቅዱስ ሚካኤል በዓል ነው። ቅዱስ ሚካኤልን በወገኑ በወገኑ ውስጥ እጅግ የተከበረ መልአክ አድርጎ ሾመው ይላል። ዛሬ ቅዱስ ሚካኤል የተሾመበት ነው። ቆሞስ መልአከ ምህረት አባ ገብረ መድህን ንጉሴ የተሾሙበት ዕለት ነው። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው የተሾሙበት ከቅዱስ ሚካኤል በዓል ጋር የተገናኘ ሹመት ነው። ሹመቶን እንደ ቅዱስ ሚካኤል የጠራ ያድርግለው ብላችሁ እግዚአብሔርን አመስግኑለት። አዲሱ ስራ አስኪያጅ በአዲሱ ሚካኤል እጅግ የሚደንቅ ርዕስ ነው አይደለም? እስቲ ምዕመናን በደንብ እግዚአብሔርን አመስግኑ። ትላንትና ተሾመው ዛሬ በዕለቱ በበዓለ ንግሡ ደግሞ ከተሾመው ከመልአኩ ጋራ ክብሩን ለመግለጽ በዚህ በእኛ ቦታ ተገኝተዋል እና እግዚአብሔር የተመሰገነ ይሁን። መላከ ምህረት በገዳም ያደጉ በነ ደብረ ሊባኖስ በታላቁ ገዳም፣ በነ ዝዋይ ገዳም በታላቁ ገዳም እንደዚሁም ደግሞ ከዚያም አልፎ በውጩ ዓለም በአረብ ኤሚሬት በሊባኖስ በሰፊውን ጊዜ አራት ዓመታት በላይ በአስተዳዳሪነት የሰሩ በአውሮፓ በኢጣሊያ ለረጅም ጊዜ ለሶስት ዓመታት የሰሩ በዝዋይ ገዳም ተመልሰው ሰባት ዓመታት ሙሉ ያገለገሉ በሱባኤ በሱባኤ ነው ገዳማቱንም የአስተዳደር ስራቸውንም የሰሩት። እንዲሁም ደግሞ በምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሆነው ለአራት አመታት ያገለግሉ አባታችን የስራ ልምድ ያላቸው ከአባቶች ጋር ተግባብተው የሚሰሩ ከልጆች ጋር ልጅ ሆነው የሚያሳልፉ ከወጣቶች ጋራ ወጣትነታቸውን ልጆች ልጅነታቸውን ጠብቀው የሚያገለግሉ አባት ናቸው ስለዚህ ቀጥታ የምንሄደው ወደ ትምህርቱ ነው ትምህርቱን ያስተምሩናል በተረጋጋ መንፈስ ሆናችሁ ሁላችሁም ትምህርቱን እንድትሰሙ በታላቅ ትሕትና እጋብዛለሁ። ክቡር አባታችን ሚካኤል ላይ ተቀደም መጻ ይረዳአኒ ከዋነኞቹ አለቃ ሚካኤል ሪዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ለአጭር ደቂቃ ዛሬ የተገናኘንበትን ብቻ ከሰፊው ከውቅያኖሱ ትንሽ በማንኪያ ጨለፍ አድርገን እንነግራቸዋለን። ከዋናዎቹ አለቆች አንዱ የሆነው ቅዱስ ሚካኤል ድረዳጅ መጣ አለ ዳንኤል። ቅዱስ ሚካኤል ሰውን በመርዳት የሚታወቅ ፈጥኖ ደራሽነቱ ለአዲሱ ሚካኤል ልጆች አይነገርም። ለአዲስ አበባ ምእመናን አይነገርም። ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ አይነገርም። ቅዱስ ሚካኤል ከአእምሮ በላይ ነው። ከቋንቋ በላይ ነው። ፈጥኖ ደራሽ ነው። ቅዱስ ሚካኤል ስለማይነገር እሱ ፈጥኖ ባይደርስልን እሱ እንደ ኦፈ አርያም በክንፉ እየበረረ ድምፁን እያሰማ ቅዱስ ገብርኤል ወደ ድንግል ማርያም እየሰገደ እየተንበረከከ ተፈሴ ፍሴት ወምልይ ተጸጋ ምልይ ተክብር ደስ ይበልሽ እያል እንደመጣ ሁሉ ወደ ኢትዮጵያውያን ቅዱስ ሚካኤል የምልጃውን በረከት የፍቅሩን በረከት ረድኤቱን፣ ፈውሱን ይዞ ባይመጣ ማን ይቆም ነበረ ደጅ? ወገኖች የቆም ነው የተሰበሰብነው፣ የተገናኘ ነው። ከሱ እርዳታ የተነሳ ነው። ስለዚህ ወደ ዳንኤል ፈጥኖ መጣ። ወደ ዳንኤል ፈጥኖ የመጣው ዳንኤልን ይረዳው ዳንኤልን ያገዘው ቅዱስ ሚካኤል ነው። ዳንኤልን ብቻ አይደለም ቅዱስ ሚካኤል ያገዘው ደጋግ አባቶቻችንን በዘመነ ብሉይ በአዲስ ኪዳን ማግዟቸዋል። የሙሴ የበትሩ ኃይል እኮ ቅዱስ ሚካኤል ነው። ማን መሰላችሁ ባሕሩን የከፈለበት ኃይል ባሕሩን የሰነጠቀበት ባሕር የጋጎቹን እስራኤላውያንን አሻግሮ ጠላትን ያሰጠመበት ኃይል በትሩ ላይ እያረፈው የቅዱስ ሚካኤል ኃይል ነው። በሰባት ደመና እየጋረደ እየመራ አንዱ ምግብ እየሆነ አንዱ ምን እየሆነ ጃንጥላ እየሆነ ደመና እየሆነ ያሻገራቸው እኮ ቅዱስ ሚካኤል ነው። የኢያሱ የኢያሪኮ ግንብ መፍረስ ኃይሉ ቅዱስ ሚካኤል ነበረ። ቅዱስ ሚካኤል በብሉይ እንዲህ ይሠራል፣ በሐዲስም እንዲህ ነው። ከተክልዬ ጋር የነበረው ማን ነው? ከደብረ ዳሞ ወደ ሸዋ ምድር ወደ ኢትዮጵያ ሲመለሱ፣ ብርሃን አለም ጻድቁ ከደብረ ዳሞ ሲወርዱ ስድስት ክንፍ ያበቀሉት ባለ ስድስት ክንፍ ተክለ ሃይማኖት የምንለው የማን ተራዳይነት ነው? ፈጥኖ የላከው እኮ ቅዱስ ሚካኤል ነው። እግዚአብሔር ያንን ገመድ ጠላት ሲበጥስበት ባለ ስድስት ክንፍ አደረገው እግዚአብሔር። ስለዚህ ቅዱስ ሚካኤል ያረዳው፣ ቅዱስ ሚካኤል ያላገዘው፣ ቅዱስ ሚካኤል በቅዱሳን ህይወት፣ በወላዲት አምላክ ህይወት በሰማይታት ህይወት በስጉራኑ በንጹሐኑ አበው አባቶቻችን ህይወት ዛሬም በሊቃውንቱ መቅደሱን ከበው በሚያድሩት ሊቃውንት የቃል ኪዳኑን ታቦት ተሸክመው ስለዚህ የዋ ህዝብ ስለዚህ ቅዱስ ህዝብ ስለሚያነቡት ካህናት የሚቆመው እኮ ቅዱስ ሚካኤል ነው። የመንበሩ ባለቤት እኮ ቅዱስ ሚካኤል ነው። ዲያቆኑ ተስፋ አድርጎ መስቀሉን ጨብጦ ተንሶ የሚለው ኃይሉ ቅዱስ ሚካኤል ነው። ካህኑ ከፊት በምን ስራችን ወገኖቼ እሱ ባይረዳን እሱ ባያግዘን በምን ስራችን በምን ሥራችን ወደ ታቦት እንቀርባለን በምን ስራችን ወደ መቅደሱ እንገባለን ወደ ቅድስናው ስፍራ ሙሴ ፍታ ቶታይና አሳይነ እግሪከ ተብሎ ሙሴ የተነገረው በምን ስራችን በቅዱስ ሚካኤል የምልጃ ምህረት እዳ በደላችን ተሸፍኖ የእኛም የካህናቱ የአገልጋዮቹ የእናንተም የደጋጎቹ ተሸፍኖ፣ እነሆ ዛሬ በቅዱስ ሚካኤል ክንፍ ተሸፍነን ለዝማሬ ቆመናል፣ ለአገልግሎት ቆመናል፣ ለምስጋና ቆመናል። በሱ ተሸፍነን ቅዱስ ሚካኤል ያረዳው የለም ናቸው ካገለገላቸው ዛሬ ተሰብስበን በዓሉን የምናከብርለት የቅዱስ ሚካኤል እና ፎሚያን የረዳበት የባህራንን ህይወት የቀየረበት ዕለት ነው። ባህራን የዋቅን በቅዱስ ሚካኤል ትንቢት የተነገረ ከድሃ ቤት የወጣ ወገኖቼ እግዚአብሔር የድሃን ቤት አይንቅም። ጉሊት ሳው ምንም አያውቅም። ወደ ባህር ተጣለ፣ ወጣ። ተቆልፈበት፣ ቁልፉ ተገኘ። ታሪኩ ሰፊ ስለሆነ ሰብሰብ ላድርገው። ልክ ዛሬ የብዙዎቻችን እድላችን ላይ፣ ህይወታችን ላይ፣ ኑሯችን ላይ ጠላት ቆልፎብን፣ እኛም አንዳንዴ ባለማወቅ ባለማወቅ የምናጠፋው፣ የምንበድለው፣ የምንሳሳተው ነገር አለ። በእድላችን ላይ ጠላት እንዲቆልፍብን እድል እንሰጣለን፣ በሩን እንከፍትለታለን። ብዙ የተቆለፉ ደጆች አሉ፣ ብዙ የተዘጉ በሮች አሉ። አልከፍት እያሉ ቢንኳኩ ቢንኳኩ ቢደቁ በጸበል ስፍራ የሚያለቅሱ የተቆለፈባቸው፣ ቤታቸውን ዘግተው አደባባይ እንዳይወጡ አፍረው የሚያለቅሱ የተቆለፈባቸው ማት የአገሬ ህዝቦች አሉ። ቁልፉን ቅዱስ ሚካኤል ይስጠን። እሱ የቁልፉ በእጁ ነው ያለው። የጽድቅ ቁልፍ፣ የበረከት ቁልፍ፣ የፈውስ ቁልፍ፣ የእድገት ቁልፍ በእጁ ነው ያለው። ቁልፉን ይስጠን። ባይራን የሚያውቀው ነገር የለም። የሞት ደብዳቤ ያሸክመው ወደ አንድ መንደር ላኩት፣ ይሄን ልጅ እንደደረሰ ግደሉት፣ አጥፉት። ይሄ ቅዱስ ሚካኤል ትንቢት የተተና የተናገረለት ደጄን የሚወርሰው ሀብቴን የሚወርሰው ልጆቼን የሚያገባው የሀብቴ ቻለውኝ እንደደረሰ ግደሉት ብሎ ያ ባለ ሀብት ይሄንን የሞት ደብዳቤ አሸክሞ ወደ ሀገሩ ወደ ቀየው ላከው። በፈረስ እየገሰገሰ የጽድቅ መስሎት የእውነት መስሎት የሚድንበት የሚተርፍበት መስሎት ይሮጣል። ቅዱስ ሚካኤል ደረሳ ለድሃው ልቡ የማይ የማይጨክን ፈጥኖ ደራሶ ሚካኤል ምንድን ነው ያስከው፣ ይሄንንም አላሳይህም አትክፈት ተብያለሁኝ። አታሳይተው ታማኝ ነው ባህራት የሞት ደብዳቤን ይዞ በእምነት እንዲህ አይነት ሰዎች የለንም ወገኖች። ዓለም አሴራብን፣ ዓለም ጉድጓድ ቆፍራልን። አሁን እንኳን ስንወጣ መመለሳችንን የሚያውቀው አንድ ቅዱስ ሚካኤል ብቻ ነው። መዳረሻችንን አናውቅም። ዘግተነው የመጣነው ቤት ሌላ ሆኖ ሊጠብቀን ይችላል። በሰላም ያለፍንበት መንገድ ሌላ ሆኖ ሊሆን ይችላል። ስመሩን የሰኙን ሰዎች ሌላ ሆነው ሊጠብቁን ይችላሉ። በመንገዳችን ሁሉ ያለውን ጠባቂ ቅዱስ ሚካኤል ነው። አላሳየም አለው። እዛው ደብዳቤው ባለበት የሞቱን ደብዳቤ፣ የእዳውን ደብዳቤ፣ የምክራውን ደብዳቤ ወደ ሕይወት ቀየረው ቅዱስ ሚካኤል። እሳለበት መኔራ ለመሰላችሁ ወገኖች ነው። መኔራ ለመሰላችሁ የቅዱስ ሚካኤል ሁሉ በሀብቴ በንብረቴ ላይ አዛዥ ናዛዥ አርጌዋለውን ወራሽ አርጌዋለውኝ። እናጠብቁን ድል ያለ ሰርግ ደግሳችሁ ዳሩት፣ አርባ ቀን ሀሴት አድርጉ ደስታ አድርጉ አለ። የቅዱስ ሚካኤል እጅ ስለገባበት እሱ ፍ ስላለበት የሞቱን ወደ ሕይወት ስለቀየረለን ይሄ ደብዳቤ በዚህ መልክ እንዲነበብ ተደረገ። በዛው እውነት ነው። እነኛ ሰዎች አለፉ። ታሪኩ ረዥም ስለሆነ የቀየ ወራሽ የደጁ ወራሽ የሀብቱ ባለቤት ሆኖ ቅዱስ ሚካኤልን እስከ ዕለተ ሞቱ ባሀራን ሲዘክር ኖረ። ይሄንን መልአክ ነው የምንጠብቀው ወ ይሄንን መልአክ ነው የምናገለግለው ወገኖች። ይሄ መልአክ እነሱን ብቻ አይደለም ዛሬ ያረዳው ማናለ ቅድም ታቦቱ ሲዞር ወገኖች የሚያነቡ አይኖችን እናይ ነበር። ስቅ ያሉ የሚያለቅሱ እናቶችን ና ባህራን የባህራን እናት ቆማ ስታነባ ስታለቅስ፣ ባህራን ወጣቱ ሲያነባ፣ ባህራን የእድሜ ባለጸጋ ሆኖ አባባ መቆሚያው ላይ እየተንቀጠቀጠ ሲያነባ ሲያለቅስ አይተናል። ያንባ ከየትም የመጣ አይደለም፣ ከየትም የመጣ አይደለም። ውለታ ነው፣ ውለታ ተው ቅዱስ ሚካኤል ለደጅ ያበቃሃኝ። በስደት ዓለም ያሉት በሀገር ውስጥ ያሉት አርሶ አደሩ ከተሜው አምናከ ቅዱስ ሚካኤል ይላል። ቅዱስ ሚካኤል ለሁላችንም ይድረስልን። መልካም በዓል አራ አላመሰገናችሁ። እንመልሳቸው ይቀጥሉ። አይሰማም። እንመልሳቸው ይቀጥሉ እኔ ምንም አልልም። ብቻቸውን አልነበሩም። እግዚአብሔር ያክብርልን። እልል ብላችሁ እግዚአብሔርን አመስግኑ።